እጮኝነትን መምራት በራሱ የሚጠይቃቸው ስነ ልቦናዊ አይምሮዊ ዝግጅቶች አሉ። በራሳቸው አንድ ሰው ጥሩ ክርስቲያን ከሆነ ጥሩ ባል መሆን ይችላል። እውቀቱ ጋር መንፈሳዊ ሕይወት እውቀታ ሕይወት ነው፣ በቃ ተግባር ነው። ስለዚህ በዛ ውስጥ መኖር ማለት ነው። ያን ጊዜ እግዚአብሔር መንገዱን ይመራናል። ነገ ለገባ ስለሆነ ብለው ንስሐ አባት ዛሬ የሚጀምሩ ሰዎች አሉ። ሊያገቡ ስላሰቡ ነው ነው ሰዎች። አንዳንዱ ጋብቻም ከመሰረተ በኋላ ባል መሆን የሚያቅተዋል ሚስት መሆን የሚያቀታታለች ። ትዳር ደስታ ብቻ አይደለም፣ ሐዘንም ይኖረዋል። እንደ አራት ሰዓት ነው ይባላል። በቃ ብርሃን አለ ጨለማ አለ ማግኘት አለ ማጣት አለ። ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም ያላችሁ ይህንን መርሃ ግብሩ የምትከታተሉ የእግዚአብሔር ሰላም ከሁላችን ጋር ይሁን። ከዚህ በፊት በተከታታይ ኦርቶዶክሳዊ ጋብቻ ሕይወት በሚለው በተማማር ነው ላይ የተነሱ ኦርቶዶክሳዊ ጋብቻ ሕይወትን የተመለከቱ ጥያቄዎችን አንስተን እየተወያየን እየመለስን እንገኛለን። ከኔ ጋር መምህር ገብረ እግዚአብሔር ኪደ አብረን ጥያቄዎቹን እያነሳን እየተወያየንባቸው እንገኛለን። ለዛሬም ከቀረቡት ጥያቄዎች ብዙ ጥያቄዎች ናቸው። ከነዛ ጥያቄዎች ውስጥ አንዱን አንስተን ደግሞ እንማማራለን ማለት ነው። ጥያቄው እስኪ ገብረ እግዚአብሔር ምን ነበር? አዎ፣ መልካም የዛሬው ጥያቄ ጓደኛ ከመያዜ በፊት ያው ጓደኛ ለትዳር ማለቱ ነው እንግዲህ ርእሰ ጉዳዩ አውዱ ስለሆነ ማለት ነው። ጓደኛ ከመያዜ በፊት በምንድረገድ መዘጋጀት እንዳለብኝ ብትነግሩኝ ጠቀስ አድርጎታል። የቀን ሰራተኛ እንደሆነ ገቢው ነገ ሊኖርም ላይኖርም ይችላል፣ አሁን ባለው ነባራዊ ሁኔታም የምተማመንበት አይነት አይደለሁም የሚል አንስቷልና፣ እንዴት ነው መቼስ ነው ትክክለኛው ጊዜ ለመዘጋጀት ትክክለኛው ጊዜ መቼ ነው? ምክንያቱም ኢኮኖሚካሊ ራሴ የሚችልበትን ጊዜ አላውቀውም ብሎ ይላል። እንዳጠቃላይ ግን ጓደኛ ከመያዘ በፊት በምን ረገድ መዘጋጀት እንዳለብኝና እንዴት መዘጋጀት እንዳለብኝ ሀሳብ ብትሰጡ ወይም ብትመክሩኝ ብሎ ነው። ማለት በጣም ጥሩ ጥያቄ ነው። አሁንም እንግዲህ ጋብቻን ከማክበር የተነሳ ጥያቄ ነው እና ዝም ብለን ዘቡ ብለን የምንገባበት ሳይሆን መዘጋጀት የሚገባል፣ እኩል እንዘጋጅ ያስፈልጋል የሚለው ነው። አዎ በማንኛውም ህይወታችን መስክ ውስጥ ክርስቲያኖች ስንኖር በዚህ ዓለም ውስጥ ሁለት ህይወት መስካለን። አንደኛው መንፈሳዊ ህይወት አለን ትልቁና መሰረታዊ ህይወታችን መድረሻችን፣ የእግዚአብሔር መንግስት የምንኖርስበት፣ ሁለተኛው ደግሞ ሥጋ ህይወት አለን፣ በዚህ ዓለም ያለንን ህይወት የምንመራበት ማለት ነው እና በሁለቱም መስክ ራስን ማዘጋጀት ያስፈልጋል እና መነሳት የሚገባቸው ነጥቦች እስኪ መጀመሪያ አነሳና ቀጥ መልካም። ሐዋርያው ቅዱስ ጳውሎስ ለቅዱስ ጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር አስራ አምስት ላይ አንድ ኃይለ ቃል ተናግረዋል። ከዚህ ከነሳ ነው ከተነሳው ርዕሰ ጉዳይ ጋር ሊሄድ የሚችል ምንድን ነው የሚለው፣ ራስህን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ ብሎ ይላል። የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ እንግዲህ አንድ ሰው በዚህ አንቀጽ ስንመለከተው አንድ ሰው ጓደኛ ከመያዙ በፊት ወይም እጮኛ ከመሆን በፊት ወይም እጮኛ ከመያዙ በፊት ራሱ እጩ ለመሆን ወይም ደግሞ በራሱ አንጻር እንመልከተው ና ራሱ እጩ ለመሆን ራሱን ማዘጋጀት እንዳለበት የሚናገር ቃል ነው። ራሱ ማለት ነው ና ለእጩነት ራሱ ራሱ ዝግጅት ይፈልጋል። እጩኛ ከመሆን በፊት ከዚ በፊት ሊሰራ የሚገባ ነገር እንዳለ ራስ ላይ መስራትን ይጠይቃል ማለት ነው። ስለዚህ ከምንም በፊት ራስን መስራት ይፈልጋል ማለት ነው እና ራስን መመልከት ይፈልጋል። ብዙ ወጣቶች ምንድነው የሚያደርጉት ስለሚያገቡት ሰው ያስባሉ ሊኖራት ሊኖራት ስለሚገባት ጠባይ ሊኖረው ስለሚገባው ጠባይ ሊኖራት ስለሚገባት ገቢ ሊኖረው ስለሚገባው ገቢ በአጠቃላይ ሰብና አቋም ቅድሚያ ስለሚሰጡት ና ስለማይሰጡት ነገር ደስ ስለሚላቸው ና ስለማይላቸው ነገር መስፈርቶቹን አስቀምጠው እዛ ሰው ላይ ማየት ይፈልጋሉ ማለት ነው። ከዛ በኋላ እንግዲህ ያ በነሱ እሳቤ አገኘን ብለው ሲያስቡ ደግሞ አይዘልቅም፣ አይቀጥልም፣ የይምሰል ይሆንባቸዋል። ከዛ በኋላ ምን ይሆናል? እንደዚህ ነው፣ እንደዚህ ነው የሚባለው። እንደዚህ ነው ማድረግ ያለብሽ፣ እንደዚህ ነው ማድረግ ያለብህ፣ እንደዚህ ነው ማሰብ ያለብህ፣ እንደዚህ ነው ማሰብ ያለብሽ ብለው ሌላውን ሰው ወደ ራሳቸው ለመቀየር ይጥራሉ ማለት ነው እና በዚህ ሁኔታ ሲሄዱ ሲሄዱ አይ የተሳሳተ ሰው ነው የመረጥኩት ብለው ይደመድማሉ ማለት ነው። ግን እንደምናስበው እንደዛ አይደለም። መጀመሪያ ራስን ማየት ያስፈልጋል። እንደ ምሳሌው ቅርብ ለማድረግ ያህል ብሎኖች አሉ አደለ፣ በኮንስትራክሽን ውስጥ ብሎኖች አሉ። አንዳንዱ ስድስት ቁጥር ይሆናል፣ አንዳንዱ ስምንት ቁጥር ይሆናል፣ አንዳንዱ አስራ ሁለት ቁጥር ሊሆን ይችላል። ወይም ደግሞ በቤተክርስቲያን ቋንቋ እናደርገው ካልነ ደግሞ በመክሊት ልናስበው እንችላለን አንዳንዱ ባለ አንድ ሊሆን ይችላል አንዳንዱ ባለ ሁለት ሊሆን ይችላል አንዳንዱ ባለ አምስት ሊሆን ይችላል። በብሎኑ አንጻር ስንመለከተው ስድስት ቁጥር አስራ ሁለት ቁጥር ላይ ሄደህ ግጠም ብንለው አይሆንም። በቤተክርስቲያን ክርስቲያን ቋንቋም ስናወራው በመክሊት አንጻር ስንመለከተው ባለ አንድ እና ባለ አምስት ሁለቱም መንፈሳውያን እኮ ናቸው። ላይሆኑ ላይኳኳኑ ሁላ ይችላሉ ስለዚህ ከማን ጋር ሌላው ሰው ባለስንት መክሊት ነው ከማለት በፊት ራስ ባለስንት መክሊት እንደሆነ ወይ በብሎ ነው አንጻር ስንት ቁጥር መሆኑ እንደሆኑ ማየትን ያስፈልጋል ማለት ነው። እና ምንድን ነው እሱ ማለት ብለን ትንሽ ዘርዘር ብናደርገው እኛ ራሳችን የት ነው የምናየው? እኔ ራሴ በትክክል ራሴ ምን አይነት ሰው እንደሆንኩኝ ማየት የሚችለው የት ነው ብዬ ካልኩኝ መስታወት ፊት አይደለም እማየው ራሴን የማየው አሳዳጊዎቼ ማን ናቸው ወላጆቼ ማን ናቸው እነሱ ስለ ዓለም ምን አይነት እይታ ነበራቸው ያስ ምን ያህል እኔ ወርሸዋለሁ መቀየር ካለበት ቀይሬዋለሁ ወይ ስለ እግዚአብሔር ምን አይነት እሳቤ ነበራቸው በእነሱ ህይወት ላይ እግዚአብሔር ቅድሚያ የሚወስድ ነው ወይ ወይስ ሁለተኛ ነገር ነው በዛ አንጻር እኔ ለእግዚአብሔር ቅድሚያ የምሰጥ መሆን አለመሆኔ ራሴን ማየት እችላለሁ ማለት ነው ስለ ቤተ ክርስቲያን ስለ ሰው ስለ ፍቅር ራሱ ስለ ትዳር ራሱ ማለት ነው። ባልነት ምን እንደሆነ እኔ ሳላገባ ከአባቴ ተምሬያለሁ። ባልነትን አውቀዋለሁ ማለት ነው። አባትነትንም ጭምር አውቀዋለሁ። ስለዚህ ልሆን የሚችለው ነገ ምን አይነት አባት ልሆን እንደሚችል አባቴን በማየት እኔ ራሴን ማወቅ እችላለሁ፣ ባልነትንም ጭምር ወንድ ሆኝ የራሱ እኮ ሴትነትንም ጭምር እኮ አይቻለሁ፣ እናቴ ላይ ወይም ያሳደጉኝ ሰዎች ላይ ማለት ነው። ስሪታችን ከቤት ይጀምራል። ትክክል ማለት ስለዚህ፣ ራስን ማየትን ይፈልጋል ማለት ነው እና ስለ ገንዘብ ራሱ አሁን ይሄ ወንድማችን ያነሳው የቀን ሰራተኛ ነኝ፣ የቀን ሰራተኛ እንግዲህ ትዳር መመስረት አይችልም ወይስ መመስረት ይችላል የሚለውና ራሱ ምናልባት መመስረት አይችልም የሚል ስሪት ይዞ መጥቶ ሊሆን ይችላል። ይሄ ግን የእግዚአብሔር ሐሳብ እንደዛ ነው ወይ የሚለው ነው ዋና ነገሩ ማለት ነውና ራስን መመልከት በጣም አስፈላጊ ነገር ነው። ስለዚህ ከሌላ ሰው ጋር ከመሆን በፊት መለወጥ ያለባቸው ነገሮች ካሉ መለወጥ ላይ መስራት ማለት ነው። ሌላውን ሰው ለመለወጥ ቀደም እንዳልኩት እንደዚህ ነው የሚባለው እንደዚህ ነው የሚታሰበው ብሎ ከማለት በፊት ከዚያ ሰው ጋር እንዴት አብሮ መስራት እንደሚቻል ራስን ራስን አብቅቶ መቆየት ነው እንጂ ሌላውን ሰው ለማሰልጠን አይደለም። ማለት ሌላውን ሰው የሚሽነሪ ስራ አይደለም፣ የተልእኮ ስራ አይደለም፣ ኑሮ ነው። እና ሌላውን ሰው ለስብከተው በቃ ልንሰብክ ልንለውጥ አይደለም የምንገባው ራሳችን ልንኖር ነው የምንገባው። እና መጀመሪያ ራሳችን ላይ መስራት ያስፈልጋል ማለት ነው። እና ከዛ የምንለውጠው ነገር ካለ መለወጥ። በመሰረቱ ለትዳር ብቁ መሆን የሆነ እድሜ ላይ የሚጀምር አይደለም። ከልጅነት አንስቶ ነው የሚመጣው። ያ ማለት ደግሞ አንድ ሰው ጥሩ ክርስቲያን ከሆነ ጥሩ ባል መሆን ይችላል። ጥሩ ክርስቲያን ከሆነች ጥሩ ሚስት የመሆን እድሏ በጣም ሰፊ ነው። በጣም ሰፊ ነው። ጥሩ ክርስቲያን ሆነ ማለት ስለ ቅራኔ የቤተ ክርስቲያን እይታ ምን እንደሆነ እይታለሁ። ስለ ገንዘብ ምን እንደሆነ እይታለሁ። የቤተክርስቲያን እይታለሁ ማለት ነው። እና ከዛ አንጻር ራስ ላይ መስራት ያስፈልጋል ማለት ነው። ፍቅር ይታገሳል የሚለው ቀድሞ ሌላ ሰው ጋር ከመሄዱ በፊት ራሱ ጓደኞቹ ላይ ማየት ይችላል። ይታገሳል ወይ ሌላውን ሰው ወንድም እህቶቹ ይታገሳል ወይ በቤቱ ውስጥ ራሱ ማለት ነው። ሌላው ሰው ከመለወጥ በፊት ደግሞ እንደገና በጣም ውጤታማ የሚባለው ራስን መለወጥ ነው። ካልሆነ የምሬት ሕይወት እንድንኖር ሊያደርገን ይችላል። ወይም ደግሞ የተሳሳተ ሰው ነው የመረጥኩት የሚለውን ጭምር ሊከተን ስለሚችል ማለት ነው። ከዛም በተጨማሪ ግን አሉ ደግሞ ራሱን የቻሉ ብስለቶች ደግሞ አሉ እና ለጋብቻ ብቁ እንዲህ ካደረገ አንድ ሰው ይህንን እንዲያደርጉ ራሱን የቻለውን ያህል ከተዘጋጀ በኋላ ለግንኙነቱ ጓደኛ ለመያዝ ደግሞ ብቁ የሚያደርጉት ብስለቶች ደግሞ ይኖራሉ ና እነሱን ቢጠቅሱልና በጣም በጣም ጥሩ። እግዚአብሔር ስጥልን። ትልቅ መሰረታዊ ነጥቦች ናቸው የተነሱት። ከዚህ በፊት በነበረን የኦርቶዶክስ የጋብቻ ትምህርት የሚለውን ስናስተምር ጓደኛ ለመያዙ የጓደኝነት ግንኙነት ለመመስረት የሚደረጉ ቅድመ ዝግጅቶች በሚል አንደኛ ያነሳ ነው ግላዊ ዝግጅት ነው። ስለዚህ ዝግጅት የሚጀምረው ከራስ ነው ማለት ነው። ራስ ላይ መሰራት አለበት ነገ የሚመሰረተው እንግዲህ ጓደኛ የመያዝ ዓላማ ጋብቻ ነው። በቤተ ክርስቲያናችን ጋብቻ ደግሞ ተቋም ነው። መንፈሳዊ ተቋም ነው። ከዛም በላይ ሚስጥርም ነው እንጂ ሚስጥር ነው። ጭራሽ ደግሞ እንደ ተቋም ማ እዚህ ዓለም ላይ ያለው ከዛም በላይ ደግሞ እንደገና ይሄ ሚስጥር ነው። ይሄ ሚስጥር ታላቅ ነው እንዳለቅዱስ ጳውሎስ ነው ያለው። በጣም ጥልቅ ነው። ተቋም የሚለው እንደውም ያሳንሰዋል ያሳንሰዋል። እንደውም ሚስጥር የሚለው በጣም ጥልቅ ነው። ይህንን ሚስጥር የሆነውን ትልቁን ተቋም መስርቶ በአግባቡ ለመምራት ራስን በተለያየ መንገድ ማዘጋጀት ያስፈልጋል። አንደኛው የምንዘጋጀው ሁልጊዜም ሃይማኖታዊ ዝግጅት ያስፈልጋል። መንፈሳዊ ዝግጅት ያስፈልጋል። ራስን መንፈሳዊ ህይወትን ማሳደግ። ብዙዎች ይሄ ህይወት ላይ አይቆዩበትም። የጋብቻቸው ተስጋ ወደው የሚቀበሉት ከዛ በፊት በዚህ ህይወት ውስጥ አልነበሩበትም። ስለዚህ ተቋም ሙሉ አይሆነም ማለት ነው። የመንፈሳዊ የሆነውን ጸጋ ለማግኘት እንቸገራለን፣ ያንን ማስቀጠል እንቸገራለን። ስለዚህ ቀድሞ በነበረ ህይወት በስጋው ደግሞ የጸና በጾም በጸሎት የተጋ ነገሮቹን ሁሉ ከእግዚአብሔር ጋር በመነጋገር መፍታት የሚችል ችግሮች ቢገጥሙትም፣ ደስታውንም ሀዘኑንም ከእግዚአብሔር ጋር ማድረግ የሚችል ልከኛ መሆን የሚቻልበት ማለት ልከኛ ሁሉን ነገር የሚገጥመን ነገር በልክ መምራት መቻል ማለት ነው። ሀዘንም በልክ ሲሆን፣ ደስታም በልክ ሲሆን ኖርማል ይባላል በስነ ልቦና ማለት ነው። ከዛ ሲወጣ ግን አብኖርማሊቲን ያመጣል የአእምሮ ጭንቀትን ያመጣል ህመምን ያመጣል። ሁለቱም ማለት ነው ደስታም ሀዘንም። ይሄን በልክ መምራት የሚቻለው መንፈሳዊ ህይወትን በአግባብ ከእግዚአብሔር ጋር መምራት ይቻል። ስለዚህ ሃይማኖታዊ ዝግጅት ያስፈልጋል። ምንለ ይህን ነው በመንፈስ ስለ እግዚአብሔርም ከዛ ደግሞ ራሱ እግዚአብሔር ነው። ስለ ቤተክርስቲያንም ራሷ ቤተክርስቲያን ነው እንደው በመረጃ ያህል ሳይሆን ራሱ በህይወት በህይወት በህይወት መኖር ማለት ነው እንደው እውቀቱ ካደለ መንፈሳዊ ህይወት እውቀት ህይወት ነው፣ በቃ ተግባር ነው። ስለዚህ በዛ ውስጥ መኖር ማለት ነው። ያን ጊዜ እግዚአብሔር መንገዱን ይመራናል። ትክክል። ከዚህኛው አንጻር ስንመለከተው ደግሞ እንደገና ስለ መንፈሳዊ ጋብቻ ስለ ኦርቶዶክሳዊ ጋብቻ ራሱ መንፈሳዊ እውቀትም ጭምር ትክክል። በዚህ መዘጋጀት ያስፈልጋል ማለት ነው። ይሄን ደግሞ የምናደርገው እንደው ይሄን ጋብቻ ለመመስረት ብለን የሆነ ሰዓት ጀምረው ሳይሆን ህይወቱን መኖር ነው፣ ክርስትናን መኖር። ስንኖረው ራሱ መንገዱ ይመራናል ማለት ነው። ነገ ለገባ ስለሆነ ብለው ንሳባት ዛሬ የሚጀምሩ ሰዎች አሉ። ሊያገቡ ስላሰቡ ነው ነው ሰዎች፣ ያ መሆን የለበትም። ቀድሞ በነበረው ህይወታችንም ህይወትን በሚገባ እግዚአብሔር ባስቀመጠው ህግ በስርዓት ቤተክርስቲያን መምራት መቻል፣ ይሄ መንፈሳዊ ዝግጅት የምንለው ነው። አጠቃላይ ማለት ነው። ከዛ ጋር ዛው ላይ መቼስ ሚስጥር ነው ብለናል። ከሰባቱ ሚስጥራት ቤተክርስቲያን አንድ ነው ሚስጥረ ክህነት። ሳይማሩ ካህን መሆን ይቻላል? በፍጹም ይሄም እንደዛ ነው ማለት ነው። መዘዝ ዝግጅት ሲባል አብሮ ምንድነው ያለው ስለ ጋብቻ ኦርቶዶክስ ጋብቻ ምንድነው ቅዱስ የሚያሰኘው? ምንድነው ቅዱስ የሚያሰኘው? እኮ ስርዓቱ ብቻ ሳይሆን ተጋቢዎቹ ቅድስናን ህይወትን መምራት መቻላቸው እኮ ጋብቻውን አንደኛ እንዲቀደሱ የሚያረጋቸው ስርዓት አለ። ይቀድሳቸዋል። የቤተ ክርስቲያን ስርዓት ጸሎቱ፣ ቡራኬው፣ ቅዱስ ስጋውን ክቡር ደውን መቀበላቸው ይቀድሳቸዋል። ያን ቅድስና ግን ጠብቆ መኖር የቅድስና ህይወትን ይፈልጋል። ይሄን ለመኖር በየግል መጀመሪያ የራስን ህይወት ማጽናት ያስፈልጋል ማለት ነው። አመኔታዊ ዝግጅት ምንድን ነው? አብሮ መማር ምንድን ነው? ቅዱስ ጋብቻ ትምህርት መማር፣ የቤተክርስቲያንን ትምህርት መጠየቅ። እንዴት ነው መምራት ያለብኝ በቅድስና? ይሄ በቅዱስ ጋብቻ ውስጥ ኖር ከኔ ምንድን ነው የሚጠበቀው? ቅድም ያሉ አንዳንድ አባቶች እኮ ሲናገሩ ጋብቻ ክቡር ነው የሚለው ነገር እነ ዝም ብሎ ክቡር ነው ብቻ ሳይሆን ክብርን የሚያገኙበት ነው የሚለውም ጭምር የተረጎሙት። ያንን ክብር አግኝቼ እንድኖር ምንድን ነው ከ የሚጠበቅብኝ በሚለው ላይ ዝግጅት ያስፈልጋል ማለት ነው። መንፈሳዊ ዝግጅት የምንለው ይሄ ነው። ሰፊ ነው፣ ጥልቅ ነው። እንደው ባጭሩ ይህን ካየሩ ማለት ነው መንፈሳዊ ዝግጅት። ሌላ በስጋዊ ዝግጅት የምንዘጋጅበት ነገር ደግሞ አለ። አእምሯዊ ዝግጅት አለ። ሳይኮሎጂካሊ ስለ ዝግጅት ይፈልጋል ጋብቻ። ባል መሆን በራሱ የሚጠይቃቸው ነገሮች አሉ ሚስት መሆን በራሱ የሚጠይቃቸው ነገሮች አሉ ከዛ በፊት ባለው እራሱ በእጮኝነት ህይወት ውስጥ እጮኝነትን መምራት በራሱ የሚጠይቃቸው ስነ ልቦናዊ አይምሮዊ ዝግጅቶች አሉ በራሳቸው ማለት አንዳንዱ ጋብቻም ከመሰረተ በኋላ ባል መሆን የሚያቅተዋል ሚስት መሆን የሚያቅታታለች አሁንም ለእናትን አባቷ ጋር እንደነበረችው ልጅ የምትሆን ወይም ደግሞ የጓደኞቿ የጓደኝነት ህይወት ብቻ ውጪ የሚጠይቃቸው ሌሎች ነገሮች አሉ ይሄ አእምሯዊ ብስለት መምጣት መቻል አለበት ማለት ነው። በግል ህይወታችን ላይ በአይምሮ ራስን ማሳደግ ለባልነት ራስ ላይ መስራት ለሚስትነት ራስን ማዘጋጀት ያስፈልጋል። ግሩም ነው። እንዲህም የሚባልም እንኳ አለ። በአንድ ሰው ውስጥ ሁለት ፈረሶች አሉ ይባላል። አንደኛው የስሜት ፈረስ ነው። ሁለተኛው ፈረስ ደግሞ የብስለት ማለት ወይ የችሎታ ማለት ነው። እና እነዚህ ባላንስድ ሆነው መሄድ ካልቻሉ፣ ስሜት የሚመራ ከሆነ አስቸጋሪ ነው የሚሆነው። ልክ አንድ ወይፈንና የደረሰ በሬ አንድ ላይ እንደ መጥመድ ነው የሚሆነው። እኩል ጉልበት ኑሯቸው እንዲጓዙ ያስፈልጋል። ካልሆነ ግን ስሜት በራሱ እኮ ደስታን ነው የሚፈልገው። የሆነ ነገርን መቋቋም አይችልም። ስሜት በራሱ ለምሳሌ የረሃብ ስሜት ካለ አብሉኝ፣ አብሉኝ፣ አብሉኝ፣ አብሉኝ ነው። አግብቶም ቢሆን አንድ ሰው ለምሳሌ በስሜት በአእምሮ ካልበሰለ የራሱን ምቾት ብቻ ነው የሚፈልገው ማለት ነው። ምቾቱ የሆነ ነገር ሲጓደልበት እንዴ ለምን እጨናነቃለሁ ብሎ በዛ መንገድ በችሎታው ስሜቱን መቆጣጠር የሚችልበትን ችሎታ ስኪል ዲቨሎፕ ካላደረገ ወይም ደግሞ ካላሳደገ ያንን ተቋቁሞ ማለፍ የሚችልበትን አቅምም ጭምር ሊያጣ ይችላል። ስለዚህ በዚህ ራሱን ማዘጋጀት ያስፈልጓል ማለት ነው። ራስ ላይ መስራት ይህንን ስነልቦነ ወይም አይምራዊ ብስለት እንዴት ነው የምናመጣው? መጽሐፍትን በማንበብ ልምድ ካላቸው ሰዎች ልምድ በመጠየቅ ራስን ማሳደግ ያስፈልጋል። ልክ እንደ ኤክሰርሳይዝ ነው አንድ ሰው እንግዲህ ጂምናስቲክ ሰርቶ እንደማያመጣው ሁሉ ይሄ ያንን ይፈልጋል። መንፈሳዊ ጂምናስቲክ ማለት ትክክል። በዛ ልክ ራስ ላይ መስራት ያስፈልጋል ማለት ነው። ሌላው ዝግጅት ኢኮኖሚያዊ ዝግጅት ነው። አሁን ወንድማችን ያነሳው የቀን ሰራተኛ ነኝ፣ ዝግጁ አይደለም የሚለው ኢኮኖሚያዊ ዝግጅትን ብቻ የሚመለከት ነው። ኢኮኖሚያዊ ዝግጅት ስንል እነ እገሌ ያላቸው ቁሳ ነገሮችን ማሟላት መቻል ማለት አይደለም። ኦነታ ኢኮኖሚያዊ ዝግጅት የሚባለው እንደ አቅም ሰርቶ ህይወትን ለመምራት የአእምሮ ዝግጁነት አለ። በራሱ ሊሰራ የማይወድ አይብላ የሚለው የቅዱስ ጳውሎስ መልእክት ከሀሳብ ጋር የተያዘ ነው፣ ከውስጥ ጋር የተያዘ ነው። ሊሰራ የማይወድ ነው ያለው። ሰው በተለያዩ ምክንያት ያለ ሥራ ይችላል። የማይሰራ አይብላ አይደለም ያለው፣ ሊሰራ የማይወድ አካል። በማጣት በተለያዩ ውጫዊ ውስጣዊ ምክንያቶች ሰው ላይሰራ ይችላል። ሊሰራ የማይወድ የሚለው ግን ከአስተሳሰብ ጋር የተያዘ ነው። ስለዚህ ይህ ሰው የቀን ሰራተኛ ቢሆን ወንድማችን፣ በዚህ በቀን ስራ ህይወትን ለመምራት ምን ያህል ዝግጁ ነው በዛስ ራስን ለማሳደግ ምን ያህል ዝግጁ ነው? እየሰራ ነው ያለው ደሞ ሁሉ ጊዜ የቀን ሰራተኛ ውሎ ላይ ቀጥል ይችላል። አሁን ዛሬ ታዛዥ ሊሆን ይችላል እኮ የሆነ በላይ ኃላፊ ኖሮት እሱ እቃ እያቀበለ ምን እያገዘ ሊሆን ይችላል። ነገ እኮ እሱ አዛዥ ይሆናል፣ ራሱን ማሳደግ ከቻለ ወደ ተሻለ። በዚህ ህይወት ውስጥ አድገው የተለያዩ ድርጅቶችን የሚመሩ እኮ አካላት አሉ። ስለዚህ ራስን ለማሳደግ ዝግጁነትና አሁን በምንሰራው በምንሰራው ልክ ለመሆን ራስን ለማኖር መዘጋጀት ያስፈልጋል። ደግሞ ጊዜውን መዋጀት ያስፈልጋል። አሁን ያለንበት ጊዜ የግድ ተቀጠረ ለስራ የሚባልበት ጊዜ ላይ ነው ወይ የስራ እድል የለም ወይ በዚህ ሰዓት ላይ የስራ እድል የሌለ ነው የሚመስለን። ግን መጽሐፍ ቅዱስ ላይ ነቢዩ ሙሴ ከእስራኤላውያንን ከግብፅ ይጦ ይዞ ሲወጣ ባህረ ኤርትራ ዳር ላይ ሲደርስ በቃ እዚህ ልታጠፋንን አመጣህን? እዛ ዱባና ሽንኩርት ብንበላ ይሻለን ነበረ ብሎ ባነሱበት ሰዓት ላይ ለምን ትጮህብኛለህ ብሎ ሲለው ወደ እግዚአብሔር ሲያመለክት እጅህ ላይ ምን አለ ነበረ የተባለው። እጁ ላይ ደግሞ አንድ በተር ነበረች። ያቺ ብዙ ታእምራት እና ረስቷት ነበረ እሷ እና ያቺ ድሏ ባህር እንደምትከፍል አያውቃም። እና ብዙዎቻችን እጃችን ላይ ያለው መክሊት ሊባዛ እንደሚችል ብዙ ነገሮችን ሊያሳልፍ እግዚአብሔር ስንሆን እጃችን ሊያሳይ ያለውን ነገር እኮ ይነግረናል። የሰጠን ነገር ማለት ነው። የሌለልን ነገር ሳይሆን ባለን ነገር እንድናመሰግነው ያግዘናል ማለት ነው። ድርሳነ ሚካኤልም አለ ይባላል። አይደለም እንደው ባርክልኝ ባርክልኝ ይላል። አለ ሰውየው ና ምንም ልባርክልህ እና ይህንን ራሱ እጁ ላይ ያለው ነገር ራሱ ሊባርክለት ይችላል ይህን ስራውን ሊባርክለት የተሻለ ሊያሳድግለት ይችላል እና በእግዚአብሔር ማመን ያስፈልጋል ያለውን ነገር አመስግኖ መኖር አሁን ውድድራችን ከሌላ ጋር ይሆን እና ባለን ነገር ከማመስገን ይልቅ የሌለን ነገር እያሰብን በነገራችን ላይ በዚህ ጋር አብረን የምናነሳው ሰው ደስተኛ ለመሆን ለመጀመሪያ ያለውን ነገር ማወቅ መቻል አለበት ማወቅ ብቻ ሳይሆን ደግሞ ባለው ነገር ማመስገን መቻል አለበት ይሄ ሰው ቢያንስ ሰርቶ እየገባን ያለው መስራት ይችላል ማለት በዛ ማመስገን ከቻለ ነገሮችን መለወጥ ማስተካከል ይቻላል ማለት ነው። ቅድም ጋር አብሬ ሳልነካሁት ምንድን የስነ ልቦና ዝግጅ ላይ ትዳር ደስታ ብቻ አይደለም፣ ሀዘን ይኖረዋል። ሰዓት ነው ይባላል እኮ በቃ ብርሃን አለ፣ ጨለማ አለ፣ ማግኘት አለ፣ ማጣት አለ። ግን ሁለቱም አስፈላጊ ናቸው። ሁለቱም ግን ለህይወት አስፈላጊዎች ናቸው። ሁለቱንም ግን ለመምራት አይምሯዊ ብስለት ይፈልጋል፣ እድገት ይፈልጋል። በዛ መሰረት ራስን ማዘጋጀት በዚህ በዚህ ነገሮች ላይ መዘጋጀት ይጠይቃል ማለት ነው። ይሄን ካነሳን ለዛሬ እንደ እግዚአብሔር ፈቃድ ለቀጣይ ሌሎቹን ብንመለከታቸው ቀጣይ ሳምንት ሌሎቹን ጥያቄዎች፣ እዚህ ላይ ይበቃናል። እንግዲህ ይህን መርሃ ግብር የምትከታተሉ በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች በሙሉ ይህ ትምህርታችን ለሁሉ እንዲዳረስ ሚዲያውን ሰብስክራይብ፣ ላይክ፣ ሼር በማድረግ የእግዚአብሔር ቃል ለሁሉ እንዲዳረስ የሁላችሁም ድርሻ እንድትወጡ በጸሎት እንድታገዙ እንጠይቃለን። ያስተማረን የመከረን የገሰጸን አምላካችን ነው እግዚአብሔር ክብረ ምስጋና የደረሰው በምህረቱ ይቅርታ የሁላችን ፍጻሜ ያሳምርልን። ይቆየን